ብልጽግና ፓርቲ ዜጎችን በሰፈርና በቦታ ሳይከፋፍል ሁሉንም በአካታችነት የያዘ ፓርቲ ነው። ይህንን ያሉት የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ናቸው። በወቅታዊ የሀገራዊ ጉዳዮችና ከለውጡ ወዲህ በተከናወኑ ተግባራት ዙሪያ ቃለ መጠየቅ ያደረጉት ጠቅላይ ሚኒስትር አብይ አህመድ እሳቤው፣ አደረጃጀቱና የሚያስገኛቸው ለውጦች ብልጽግና ፓርቲ ከሌሎች ፓርቲዎች እንዲለይ አስችሎታል ይላሉ። ለዲሞክራሲ ቀናይነት አለው፣ አቃፊ ነው፣ ብዙ አባላት አሉት፣ ብዙ አስደማሚ ጉልበት ከጀርባው ይዘዋል እና በብዙ መንገድ ብልጽግና ተስፋ የሚጣልበት ለአፍሪካ ምሳሌ የሚሆን የራሱ ሀሳብ፣ ግልጽ ሀሳብ ያፈለቀ በማንም አይዲዮሎጂ ያልታሰረ ከሰዎች የተማረ ግን የራሱን የገነበ እንዲጂኒስ ያልኩት ይቀድም ማለት ነው። ፍልስፍናችን ቀርጸን አይደለም የተምረናል ግን እንዲጂኒስ ቶት ነው ያለን። በሀሳቡ፣ በተግባሩ፣ በአደረጃጀቱ፣ በሳይዙ፣ በራዕዩ፣ በመጠሪያውም ጭምር ከብዙዎች ፓርቲዎች የተለየና የሚያጓጓ ፓርቲ ነው። በኢትዮጵያ ዘርፍ ብዙ ልማቶች ተከናውነዋል፣ የኮሪደር ልማት ደግሞ አንዱ ማሳያ ነው የሚሉት ጠቅላይ ሚኒስትር አብይ አህመድ ከተለያዩ ልማቶች ጋር የሚያያዝና ለኢኮኖሚ እድገት ተጨማሪ አቅም በመሆኑ ትኩረት አግኝቷል ይላሉ። ኮሪደር ማለት መብራት፣ መንገድ፣ የስልክ መስመር፣ የስዌሬጅ ድሬኔጅ መስመሮች የሚቆፈሩ የሚቀበሩበት ማለት ነው። ኮሪደር ማለት እያንዳንዱ የሻገተ ቤት ፌስ ሊፍት አድርጎ የተሻለ ቫሊዩ እንዲያወጣ ማድረግ ማለት ነው። ኮሪደር ማለት የተደበቁ ሰፈሮች ተገላልጠው የቢዝነስም የመዝናኛም ሰፈር እንዲሆኑ ማድረግ ማለት፣ መዝናኛ አንድ አካባቢ ሳይሆን ሁሉም ቦታ መዝናኛ መፍጠር ማለት ነው። ኮሪደር ማለት እያንዳንዱ ውጭ ሀገር ለማየት እድል ያገኘ ሰው የቀናበት የተቆጨበትን ነገር በሀገሩ ማየት ማለት ነው። ይሄ ደግሞ የሆነ ነው ኢኮኖሚክ ጥቅም አለው፣ የጤና ጥቅም አለው፣ ለሚመለከቱን ሰዎች የእኛን ልክ የማሳየት አቅም አለው። መንግስት በአገሪቱ ሰላምና ጸጥታ እንዲረጋገጥ ዘርፈ ብዙ ስራዎችን የከወነ ሲሆን ከጦርነት ይልቅ ንግግርና ምክክር ማስቀደም መቻሉም ከፍተኛ ውጤት እንዲመጣ አስችሏል። ጦርነት ማሸነፍ ዘላቂ ድል አይደለም፣ ሰላም ይልቃል ብለን ነው ወደ ፊርማ ያገባ ነው። ቤኒሻንጉል ላይ ጋምቤላ ላይ፣ አማራ ክልል በጣም በርካታ ኃይሎች፣ ኦሮሚያ በጣም በርካታ ኃይሎች በቅርቡ አንድ ሴክት እኮ በኦሮሚያ ክልል ተደራድሮ ገብቶ ይኸው ስልጣን ተካፍሎ ይሰራል አይደል? እኛ ከቲፒኤልኤፍ ጋር በነበረው ግጭት ስንደራደርና ወደ እርቅ ስንገባ የፕሪቶሪያው ስምምነት ባለቤት አንኳር ተደራዳሪ እኮ አንዱ ጌታቸው ረዳ ነው። ሁለተኛ ጻድቃን እኮ እነዚህ ናቸው ዋና ተደራዳሪዎች። በዲቴል ድርድሩን ነው የሚያውቁት። ከነዚህ ሰዎች ጋር ተባብረን ይሰራል። መታረቅ ብቻ አይደለም፣ ተባብረን እኮ ይሰራን ነው። ሰላም ማኛ የምንፈልገው ነገር ነው። የዜጎችን ሰብአዊ መብት ከማስጠበቅ አንጻር የተለያዩ ተቋማትን መገንባት መቻሉንና ሕግ ላይ የተመሰረተ መፍትሔ መስጠት ስለመቻሉን አብራርተዋል። ኢትዮጵያ ውስጥ ሀሳቡን ስለገለጸ የሚታሰር ሰው የለም። ብዙ የሚሰደቡ ሰዎች አሉ በየሜዳው በዛ፣ የሚታሰር ሰው የለም። ሰው የሚታሰረው እቅድ አውጥቶ ተደራጅቶ ፋይናንስ ፈልጎ ተንቀሳቅሶ አራት ኪሎ በኃይል ገባለሁ ሲል ከህገ መንግስት ከህግ ውጭ ስለማይ ይጠየቃል። እሱ ጋዜጠኛ ይሁን፣ አክቲቪስት ይሁን፣ ፕሮፌሰር ይሁን ህግ አክብሮ እስካልተንቀሳቀሰ ይጠየቃል። ሙስናና ብልሹ አሰራር ሌላኛው ትኩረት የተሰጠው ጉዳይ ነው። ተቋማዊ ሌብነትን ለማስቀረት አገልግሎት ላይ የሚስተዋል የሙስና ችግርን ለመፍታትና የግንዛቤ ስራዎችን ለማስፋት ከለውጡ ወዲህ በርካታ ስራዎች ተከናውነዋል። በዚህም አሁን ላይ መንግስታዊ ሌብነትን ማስቀረት ተችሏል። አገልግሎቶች ላይ የሚስተዋለውን ሙስና ለማስቀረት ደግሞ የተለያዩ ስርዓቶች እየተዘረጉ ነው። ይሄ መንግስታዊ ሌብነት የለም ቀንሷል፣ ጠፍቷል ሲባል ብዙ ግራም የሚያቀርቡ ሰዎች አሉ። አሁንም በእርግጠኝነት የምናገረው ኢትዮጵያ ውስጥ መንግስታዊ ሌብነት የለም። ሁሉን ሰርቪስ በአንድ ጣራ ስር ማግኘት ማለት በጊዜ በገንዘብ ያለው እንድምታ ከፍተኛ ነው። ስርዓቱ ከኤ እስከዚህ በሲስተም ክትትል ውስጥ ስለሆነ ያለው በቀላሉ ለድርድርና ለሌብነት አይመችም። ሰው መከታተል ይቻላል። በእርግጥ መስ በአንድ ሳምፕልናት መስፋት አለበት ጥቂት መስራት ጀምር ነው ስድስተኛው ሀገራዊ ምርጫ ከሌሎች ጊዜያት የተሻለ እንዲሆን ለማስቻል በተሰራ ስራም ውጤቶች መገኘቱን አስታውሶ በመጪው ዓመት የሚደረገው ሰባተኛው ሀገራዊ ምርጫም ይበልጥ ዴሞክራሲያዊነቱ እንዲረጋገጥ ጥረቶች እየተደረጉ ይገኛሉ ምርጫን ዴሞክራሲያዊ ማድረግ ዴሞክራሲያዊ ስርዓት ለመገንባት ያለንን ፍላጎት የምንከውንበት መንገድ ነው ባለፈው ምርጫ እስካሁን በኢትዮጵያ ታሪክ ከነበረው የተሻለ ምርጫ ለማድረግ ጥረት ተደርጓል አሁን ደግሞ ምርጫ ቦርድ ዘመናዊ ቴክኖሎጂ ለመታጠቅ ሙከራ እያደረገ ነው። ራሱን እንደ ተቋም እያሳደገ ነው። ከአምና የተሻለ ከባለፈው ምርጫ የተሻለ ምርጫ በሰባተኛው አገራዊ ምርጫ ይደረጋል፣ ተስፋ አደርጋለሁ።